አሁን ምልሽ ነገር ቢገባሽም ባይገባሽም ስለምወድሽ አላገባሽም። የምን ችቦ አይሞላ የምን አሸወይና፣ በሰዋፍ መፈተል በሰዋፍ ሽመና፣ የምን ሽማግሌ የምን ጥሎሽ መጣል፣ የምወደው ልብሽ ስንት ብር ያወጣል? ስንት ብር ስንት ወርቅ ስንት ከብት ስንት ጨርቅ ስንት ምን ብሰጥሽ አንቺን ይመዝናል፣ አንቺን ይወክላል፣ ያንቺን ስም ያክላል? ድካም ነው ይቅርብን ጉዳጉድ ማብዛቱ የሳቀሻ ጸድ ነው መኖር ግዛቱ ልክ እንደዚህ ለሌላ የመሸ ለኔ እንዲነጋ ነጠልሽኝ ቁጭ አልኩኝ ከዚህ ሁሉ መንጋ እድሜ ለአንቺ እድሜ ወንጌል አስረሳሽኝ ሰው ቀን የለውም ቅጽበት ነው እያልሽኝ እድሜ ለአንቺ እድሜ ያነበብኩት ሁሉ የቃረምኩት መጣፍ ብነካሽ ሄድኩበት እንደ መሬት ምንጣፍ አቤት አቤት አቤት ይሄንን ቢሰሙ የኔታ ምን ይሉ ያኖርኩትን ኪዳን ድንግልና ድሼ ጎጆዬነሽ አልኩኝ መቅደሴና ፍርሼ ከአንዳማኝ የማይሆን ነውር እየፈጸምኩ እየተኮነንኩኝ ያን ሁሉ እምነቴን ምን ስትንካድኩኝ የትገባ ፍርሃቴ የትገባ እምነቴ የትገባ እውቀቴ የትገባ ልቦና የትገባ አይምሮ አሥርቱ ትእዛዝ ለእኔ ተቀይሮ አትግደል የሚለው አትድብኝ በሚለው አትስረቅ የሚለው አትራቅብኝ በሚል ከኔ ሌላ አምላክ አታምልክ የሚለው ከኔ ሌላ ሴት ጋር አትሂድ በሚለው ሰርዤ ተክቼ እየተኮነንኩኝ ያን ሁሉ እምነቴን ምን ስትይን ካድኩኝ። ልካደው ልካደው ሁለት እምነት የለም ጌታ እንደፈረደው። ነይልኝ ገዳም ተዘነጋኝ በአንቺ ስመነኩስ ከአዲስ ቤቴ ግቢ ውሃ ልጣድልሽ ቡታጋሳለኩስ ልፈር በውርደት የዳግም ልንተፋተፍ የማረገው ይጥፋኛል ተላጠ ልክተፍ። ሳቂ ከት ብለሽ አከራያይ ስሙ አገኘ መባል ነው ሰው የመሆን ስሙ ናይልኝ በርዶናል እያልን አውቀን ተጠጋግተን ልባችን የምታብን የምንለው ዋጥተን ዝምታ ነግሶብን እየተነፈስን እቃ ጠፋን እንበል እጅ እየዳሰስን ምነው ባለመጣሁኝ ባለመጣሁን የሚያስብል ፍርሃትሽ ምነው ናይ ባላልኳት ካፌ ሊያመልጥልሽ ትንሽ እየቀረኝ ትንሽ እየቀረሽ ጆሮ ጌጠሽ ጋር ሆን ማተቤ ጋር ደረስ፣ ይሄው ልክ እዚህ ጋር፣ ይሄው ልክ እዚህ ጋር፣ እድሜ ላንቺ እድሜ፣ ሕልሜን አስቀየርሽኝ፣ ሰው ዘመን የለውም ቅጽበት ነው፣ እያልሽኝ አሁን እምልሽ ነገር ቢገባሽም ባይገባሽም፣ ስለምወድሽ አላገባሽም። ያገባሁሽ ለታ ፍቅር ናፍቆቴን ባለቤት በሚል ስም አጥሬው፣ አጥሬሽ ከአንድ እቃ እኩል ቆጥሬው፣ ቆጥሬሽ እንዳንረሳሳ እሺ ባይ አለም የመጋባት እንነሳ። ሳታገብኝ ይቅር ሳላገባሽ ይቅር፣ ሁሌ እንዳንለያይ ሰው ከእጁ ያለን ሰው ከመዳብ ነው የሚያስለምድሽ ስትለምድኝ፣ ሀሳቤ ግድ የለው ያው ሰው አይደለው መላመድ ይገድላል፣ ጣዕምን ይሸኛል። አለች እንደ ማለት ንቀቴ ይገኛል ልጅነቴ ይኑር እደግ ፍርሃቴ በምልሙላው ያልኩት ደግሞ ይጥበብ ቤቴ እንደ አዲስ ጻፊኝ፣ እንደ አዲስ እናለም። ፍቅረኛ እንደሆነን ማርጀት ነው የኔ ህልም። የምን ችቦ አይሞላም የምን አሸ ወይና በሰዋፍ መፈተል በሰዋፍ ሽመና የምን ሽማግሌ የምን ጥሎሽ መጣል የምወደው ልብሽ ስንት ብር ያወጣል? ጉዳጉድ ነው ጉዱ ባይጨፈር ይቅር የቤተ ዘመዱ ግን አሁን ያልኩሽ፣ ቢገባሽም ባይገባሽም፣ ስለምወድሽ አላገባሽም።